ምድራችን በአስገራሚ ቦታዎችና ምስጢራት የተሞላች ስፍራ ናት። እያንዳንዱ ስፍራ የራሱ የሆነ ምንነትንና ተፈጥሯዊ ምስጢር ይዟል። ይሁን እንጂ እነዚህ ሁሉ ቦታዎች አንድ የሚያደርጋቸው ባህሪ ሁሉም ለሳይንቲስቶች ፈታኝ የሆኑ ምስጢራትን መያዛቸው ነው። እነዚህ ምስጢራትም በማያጠራጥር ሁኔታ አፋችሁን በግርምት እንደሚያስከፍቷቸው አልጠራጠርም። ለመገረም ተዘጋጁ። በዚህ ቪዲዮ ሀያ ሳይንቲስቶች ሊያብራሯቸው ያልቻሉትን ስፍራዎችን እንመለከታለን። ኛው ባራክ ፕላቶ ካዛክስታን። በካዛክስታን በሚገኘው ባራክ ፕላቶ መሃል አንድ ቀጥ ብሎ የቆመ የሚመስል ምስጢራዊ ቦታ ይገኛል። ይህ ስፍራ ላንድ ኦፍ ኖ ሪተርን ወይንም የማይመለሱበት ምድር ተብሎ የሚጠራ ሲሆን ይህንን ስያሜ ሊያገኝ የቻለውም በዚያ ስፍራ ገብተው መቼም ያልተመለሱ ሰዎችን በሚያውቁ የካዛክስታን ነዋሪዎች አማካኝነት ነው። ከዚህ ስፍራ ከዓመታት በኋላ የተመለሱ ሰዎችም ስለ ጊዜ መቋረጥና ስለ ዩፎ አካላት ቅዠት የሚመስሉ ወሬዎችን ሲያወሩ ይሰማል። ነገር ግን ሰዎች ወደዚህ ቦታ ሄደው የማይመለሱበት ምክንያት እስካሁን ድረስ ምንነቱ ያልታወቀ ምስጢር ነው። በኋላ ስሙ ወደ ባራክ የተቀየረው የኤሪ ፕላቶ እንደዚህ ከመሆኑ በፊት በአንድ ባህር ዳርቻ ላይ የሚገኝ ደሴት ነበር። ይሁን እንጂ በካዛኪስታን አካባቢ በተከሰቱ የተፈጥሯዊ ለውጦች ሳቢያ ቦታው ወደ ፕላቶነት ሊቀይር ችሏል። ስለዚህ ስፍራ ሌላኛው አስደናቂና ሚስጥር ነገር በዚህ ፕላቶ ላይ ምሽታቸውን ያሳለፉ ሰዎች በድንገት ወደ ሰማያዊነት መቀየራቸው ነው። ከዚህ በበለጠ ሁኔታ በስፍራው አዳዲስ መቃብሮች ቢኖሩም ማን እንደቀበራቸውና ማን እንደተቀበረ የሚታወቅ ነገር የለም። እነዚህ እውነታዎች ብዙ ሳይንቲስቶችን እንዲመራመሩ ቢጋብዛቸውም ይህ ነው ብሎ መደምደሚያ የሰጠ ሰው ግን አልተገኘም። አንድ ሰው ሚሊዮን ዶላር ልክፈላችሁና ወደዚህ ስፍራ አቅኑ ቢላችሁ እግራችሁን ታነሱ ይሆን? አስታውሱ ወደዚህ ቦታ ቀንተው መቼም ተመልሰው ቤታቸውን ያላዩ ልጆቻቸውን ያልሳሙና በሕይወት ይኑሩ ይሞቱ የማይታወቁ ሰዎች አሉና መሄዳችሁ እንጂ መመለሳችሁ የተረጋገጠ ነገር አይደለም። 19ኛ የአል ናስር አለት አሰራር በሳውዲ አረቢያ። በሳውዲ አረቢያ ውስጥ የሚገኘው የአል ናስር አለት አሰራር ብዙ ሳይንቲስቶችን ለአመታት ያክል ያመራመረና ያከራከረ ጉዳይ ሆኗል። እንዴት አንድ ትልቅ አለት በጥበበኛ እጆች አሊያም በማሽን የተቀረጸ ያክል እንደዚህ እንከን የለሽ ሊሆን ይችላል? ከዚህ የበለጠ የሚያስገርመው ነገር የአለቱ ሁለት ግማሾች ፍጹም በሆነ ሁኔታ በትንሽዬ ድጋፍ ላይ ባላንስ ማድረጋቸው ሲሆን ይህም ከተፈጥሮ የስበት ህግ ጋር የሚጻረር ያክል አስደናቂ ሊሆን ይችሏል። በተጨማሪም የአልናስር አለት እንስሳትን፣ ሰዎችንና ምስጢራዊ ምልክቶችን በያዙ ቅርጾች የተዋበ ነው። ይህ አለት የሚገኘው በኦሲስ ታማ ሲሆን ቦታውም በታሪክ በባህልና እጅግ ምስጢራዊ በሆኑ ቦታዎች ታዋቂነትን ያተረፈ ነው። ነገር ግን አለቱ እንዴት በዚህ ልክ እኩል ሆኖ ሊከፈል ቻለ? በአለቱ ላይ የሚገኙት ቅርጾችስ መቼና ማን ሰርቷቸው ይሆን? እነዚህ ምስጢራት ለዓመታት ያክል ሳይንቲስቶችንና ጂኦሎጂስቶችን ሲያመራምሩና ሲያከራክሩ ቆይተዋል። በተለያዩ ጊዜያትም አንዳንድ ሳይንቲስቶች ይህ ሊፈጠር የቻለው እንደ አፈር መሸርሸር፣ የአየር ንብረት ሁኔታ፣ ጂኦሎጂካል አክቲቪቲዎች ባሉ ተፈጥሯዊ ምክንያቶች ነው የሚሉ መላምቶችን የሚሰጡ ሲሆን፣ ሌሎች ደግሞ ምናልባትም በወቅቱ የነበሩ ሰዎች አንዳንድ መሳሪያዎችን በመጠቀም የአምልኮ ስርዓቶችን ወይም ሚስጥራትን ለመደበቅ ሲሉ እንደሰሩት ይናገራሉ። ለእናንተ የትኛው መላምት የበለጠ አሳማኝ ይመስላችኋል? 18ኛ የኬንሺ ሆዋንግ መቃብር። በ1974 የቻይና ገበሬዎች በድንገት የቻይናውን የመጀመሪያ ንጉስ ከሞት በኋላ ለመጠበቅ ሲሉ የተሰለፉ በርካታ የወታደራ ጽቦዎችን ሊያገኙ ችለዋል። ምንም እንኳን እነዚህ ሰራዊቶች ለምን ከንጉሳቸው ጋር ከነ ህይወታቸው ሊቀበሩ እንደቻሉ ምክንያቱ ግልጽ ቢሆንም ትክክለኛው የንጉሱ መቃብርና አብሮት የተቀበሩት ሀብቶች የት እንደሆነ እስካሁን ለማወቅ አልተቻለም። ጥንታዊ የቻይና ጽሁፎች የዚህ ንጉሥ መቃብር ልክ የቤተ መንግስት ያክል በተለያዩ ወርቆችና ዕንቁዎች የተንቆጠቆጠ መሆኑን ይናገራሉ። እስከ ዛሬ ድረስ እንኳን ሳይንቲስቶች ይህንን ጽሁፍ መሠረት በማድረግ የዚህ ንጉሥ ሀብት ለማግኘት መቃብሩን በማፈላለግ ላይ ናቸው። የኪንሺ ሆዋንግ መቃብር አብረውት በተቀበሩት ወታደሮቹ ሀብቱና ስውርነቱ ምክንያት እጅግ አስደናቂ ሊሆን የቻለ ሲሆን አንድ ጊዜ እንኳን ታይቶ ያልታወቀ ነገርን በጽሁፍ የተነሳ ብቻ ለምን በዚያ ያክል ደረጃ ሊፈለግ መቻሉ ግን ግራ የሚያጋባ ጉዳይ ነው። አስራ ሰባተኛ የቤርሙዳ ትሪያንግል። የቤርሙዳ ትሪያንግል በሰሜን አትላንቲክ ውቅያኖስ አካባቢ የሚገኝ ሲሆን ይህ ስፍራም ግማሹ የዓለማችን ክፍል እስከዛሬ ድረስ የሚከራከርበት ምስጥራዊ ስፍራ ነው። ስለዚህ ስፍራ ሰምታችሁ የምታውቁ ከሆነ ይህ ቦታ እስከዛሬ ድረስ ሊፈቱ ያልቻሉ ምስጢራትን የያዘ መሆኑን አስታውሱ። ይህ ስፍራ ፍሎሪዳን ቤርሙዳንና ታላቁን አንቴልስ የሚያገናኝ ሲሆን እስከዛሬ ድረስም ወደዚህ ስፍራ የሄዱ መርከቦችና ፕሌኖች ደብዛቸው ሊጠፋ ችሏል። ከዚህ የበለጠ የሚያስደንቀው ግን መርከቦቹ ብቻ ሳይሆን እነሱን ሊፈልጉ የተላኩ አዳኞችም አብረው መጥፋታቸው ነው። ነገር ግን እነዚህ የጠፉ መርከቦች ታንኳዎች፣ ፕሌኖችና ሰዎች የት ገቡ? አንዳንዶች በቤርሙዳ ትሪያንግል ላይ የሚሰራ የመናፍስት አሰራር እንደሚገኝ ቢያምኑም ነገር ግን ሳይንቲስቶች የዚህ ስፍራ ምስጢር ከተፈጥሯዊ ኃይሎችና የመሬት አካባቢያዊ ሁኔታ ጋር የሚያያዝ መሆኑን ይናገራሉ። ምንም እንኳን የትኛዎቹ መላመቶች ወደ ተጨባጭ መረጃነት ሊለወጡ ባይችሉም የቤርሙዳ ትሪያንግል አሁንም ድረስ በዘመናዊ ቴክኖሎጂ ግኝቶች እንኳን ሊፈታ ያልቻለ ምስጢር ሊሆን ችሏል። እንደው በአጋጣሚ የተሳፈራችሁበት ፕሌን በዚህ ስፍራ አካባቢ የሚያልፍ ከሆነ አይናችሁን ሳት ከዱን ነቅታችሁ ጠብቁ። ምክንያቱም ምናልባት ተርፋችሁ ይህንን ምስጢር ሊፈታ የሚችል መረጃ ልታገኙ ትችላላችሁና። 16ተኛ ኤሪያ 51 ኔቫዳ። ከዩፎና ኤሊየንስ ጋር በተለያየ የአሜሪካዋ ኔቫዳ ኤሪያ 51 ያክል ብዙ ምስጢራትን በመያዝ ታዋቂነትን ሊያተርፍ የቻለ ስፍራ የለም። በዓለማችን ላይ እጅግ ምስጢራዊ ከሆኑ ወታደራዊ ስፍራዎች ውስጥ የሚመደበው ስፍራ በዓለማችን ላይ የተከሰቱ የሴራ ቲዎሪዎችንና ምስጢራዊ ታሪኮችን በመያዝ ይታወቃል። በአሜሪካ አንዳንድ የወደቁ የኤሊየን መንኮራኩሮችና ዩፎዎች በዚህ ስፍራ እንደሚገኙ ይነገራል። ነገር ግን ከወሬ የዘለለ ስለዚህ ምስጢራዊ ስፍራ አንድም ተጨባጭ መረጃ የሚያቀርብ ሰው የለም። የአሜሪካን መንግስት ስለዚህ ምስጢራዊና ሕልውናው ስለሚወሰን ስፍራ አንዳችም አይነት መረጃን ከመስጠት ተቆጥቧል። ውን ዩፎዎች አሉ ወይስ ኤሪያ ፊፍቲዋን ምንም አይነት ኤሌኖች የማይገኙበት ምስጢራዊ ወታደራዊ ስፍራ ነው? መልሱ ምንም ይሁን ምን ኤሪያ 51 የዩፎ አዳኞችና የሳይንሳዊ ልቦለድ አፍቃሪዎችን ቀልብ የሳበ ምስጢራዊ ስፍራ ሆኖ ቆይቷል። 15ኛ ኮሎሶ ዴል አፔኒ ነው። ኮሎሶ ዴል ተራ ሀውልት ሳይሆን የሰው ልጅ አእምሮን ለአመታት ያክል የፈተነ ምስጢራዊ ቅርስ ነው። ይህ ሀውልት በጥበበኛ እጆቹ የሚታወቀው አካል ጉዳተኛው ድንቅ ቀራጭ ጊያምቦሎኛ አማካኝነት የተሰራ ሲሆን ይህ ሀውልት የአፔሊኔን ተራሮች እንዲወክል ተደርጎ እንደተሰራ ይነገራል። ነገር ግን አለምን ሊያከራክር የቻለበት ምስጢር ምክንያቱ የሀውልቱ አስደናቂ ምልክት አይደለም። በዚህ ሀውልት ውስጥ የሚገኙት አስደናቂ ቅርጾች ልክ እንደ ምስጢርን ለማግኘት የድብብቆች ጨዋታን የሚያጫውቱ ይመስላሉ። ይህ ሀውልት በሶስት ደረጃዎች የሚከፈል ሲሆን እያንዳንዳቸውም ለሰዓታት ያክል እንዲጎበኙ የሚያደርጋቸው የራሳቸው የሆነ ገጽታ አላቸው። የዚህ ሀውልት ሌላኛው ምስጢራዊ ገጽታ በአይኑና በጆሮ በኩል የሚወጡት ጭሶችና ጠብታዎች ናቸው። በተጨማሪም በተገጠመለት የውሃ መስመር አማካኝነት ላቢያ ላበውና የሚያነባ በማስመሰል ጎብኚዎች የበለጠ እንዲወዱት ማድረግ ተችሏል። በተጨማሪም በዚህ ሀውልት ላይ ተጨማሪ ምስጢራዊ ገጽታን ለመጨመር ከሀውልቱታች ባለው የውሃ ገንዳ ውስጥ አንድ ትልቅ የባህር አውሬ ይገኛል። ይህ ሀውልት ብዙ ሳይንቲስቶችን ፀጉራቸውን እያከኩ ለሰዓታት እንዲያስቡ ያደረጋቸው ሲሆን በእነሱም በእኛም አእምሮ ውስጥ ያለው ጥያቄ እንዴት በአስራ ስድስተኛው ክፍለ ዘመን የተሰራ ሀውልት ይህንን ሁሉ ውስብስብ ስራዎች ዘመናዊ የውሃ መስመሮችና የዋና ገንዳዎች ሊገጠሙለት ቻሉ የሚል ነው። ይህም ይህ ሀውልት በተጨማሪም ሌሎች ያልተገኙ ሚስጥራትን ይዟል ወደሚል ድምዳሜ ሊያደርሰን ይችላል። ሌሎች ምን አይነት አስደናቂ ሁኔታዎችን ይዞ ይሆን? በሰሜናዊ አይርላንድ የሚገኘው ዘ ጃያንት ኮዝዌይ በዓለማችን ላይ ከሚገኙ ጂኦሎጂካዊ አስደናቂ ቦታዎች ውስጥ በግንባር ቀደምትነት የሚነሳ ነው። በአንትሪም ካውስት የሚገኘው ይህ ስፍራ አርባ ሺህ በተለያዩ ቅርጾች የተሰሩ የባሳልት ኮለኖችን ይዟል። ይህም በዋነኝነት ከባለስድስት ጎን ቅርጾች የተሰራ ስፍራ በአይን ካላዩት በስተቀር የማይታመን ስፍራ ሊያሰኘው ችሏል። አንዳንድ አፈ ታሪኮች እንደሚናገሩት የስፍራ ሊፈጠር የቻለው ከብዙ ሺህ ዓመታት በፊት በጃያንት መካከል በነበረ ጦርነት ምክንያት ነው። አንድ ታዋቂ የታሪክ አዋቂም ታላቁ ፌን ማኩል ይህንን ስፍራ ከስኮትላንዶች ጋር ለመግጠም ሲል ይጠቀመው እንደነበር ይናገራል። ምንም እንኳን ሳይንስ እነዚህ ኮለኖች በጂኦሎጂያዊ ሂደቶች እና በእሳተ ገሞራ ፍንዳታ አማካኝነት እንደተፈጠረ ቢናገርም ነገር ግን ብዙዎች ወደዚህ ስፍራ እንዲጎርፉ ምክንያት የሆናቸው ስለ ጥንታዊ ጃያንቶች የሚነገሩ አፈ ታሪኮች እንጂ ሳይንሱ አይደለም። ጎብኚዎችም በዚህ ስፍራ የኮለኖቹን አስደናቂ ተፈጥሮዎች በማየት ተፈጥሮን ከማድነቃቸው በተጨማሪ በቦታው ስለ ጂኦሎጂ ብዙ እውቀቶችን ቀስመው እንደሚመጡ ይናገራሉ። እነዚህ ኮለኖች ልክ እንደ ቡት ጫማ አይነት ቅርጽ እንዲኖረው ያደረጉ ሲሆን በዚህ ስፍራ ለጉብኝት የሄዱ ሁሉ ለደቂቃዎች በአንድ ምትሃታዊ ታሪክ ውስጥ ያሉ ውስጥ እንዲመስላቸው ድረስ በቦታው ግርማ ሞገስ እንደሚደነቅ ይናገራሉ በእናንተ ግምት እነዚህ ኮሊኖች የጦር ውጤት ናቸው ወይስ የተፈጥሮ ሂደት ውጤቶች ናቸው የዚህ ስፍራ ምንነት ውሉ ባይታወቅም በዓለማችን ላይ በየአመቱ ብዙ ጎብኚዎችን ከሚያስተናግዱ ስፍራዎች ውስጥ ሊመደብ ችሏል 13ኛ የኮይሎ ፒራሚድ። በውከትና ጫጫታ በምትታመሰው ሜክሲኮ መሃል ብዙውን ጊዜ በቸልታ የሚታለፈው የኮይሎ ፒራሚድ ይገኛል። ይህ ፒራሚድ በአንድ ወቅት በነበሩ ሰዎች የተሰራ ሲሆን የእነዚህ ሰዎች ማንነት ግን እስካሁን ድረስ ሊታወቅ አልቻለም። ብዙውን ጊዜ የፒራሚድ ቅርጾች ወደ ላይ ቀጥ ያሉና አናታቸው ሹል ቢሆንም ኮይሎ ፒራሚድ ግን አስደናቂ ክብ ቅርጽ አለው። አርኪኦሎጂስቶች እንደሚናገሩት ኮይሎ ከክርስቶስ ልደት በፊት በ1200 ዓመተ ዓለም የነበረ የግብርና መንደር ቢሆንም በወቅቱ ስለነበሩ ህዝቦችም ሆነ አኗኗሯቸው ምንም የሚታወቅ ነገር የለም። አንዳንድ ሳይንቲስቶች ለማወቅ እንደቻሉት ህዝቦቹ ዘ ኦልድ ፋየር ጋርድ የተባለን አምላክ ያመልኩ የነበረ ሲሆን ምናልባት ይህንን ህዝብ በድንገት እንዲጠፋ ያደረገው ይህ እሳት እንደሆነ ይነገራል። በሚያሳዝን ሁኔታ አብዛኛው የዚህ ስልጣኔ ነዋሪዎች ሬሳቸው ከእሳተ ገሞራ ላቫ ስር ተቀብሮ የቀረ ሲሆን በአሁኑ ጊዜም ይህ ስፍራ እንደ ተፈጥሯዊ ሀብትና ለምርምር አገልግሎት ተጠብቆ ይገኛል። ምንም እንኳን ፒራሚዱ ዙሪያውን በፎቆችና በጎዳናዎቹ የተከበበ ቢሆንም ነገር ግን በአካባቢው ባሉ አደገኛ እባቦችና አውሬዎች የተነሳ ለጉብኝት አይመከርም። ስለዚህ ምናልባት አንዱ ፈረንጅ ጓደኛችሁ በስህተት እንጎብኝ ካላችሁ እግራችሁን እንዳታነሱ እመክራችኋለሁ። 12ተኛ የባራባር ዋሻ የባራባር ዋሻ በህንድ የሚገኝ ጥንታዊ ስፍራ ሲሆን ይህ ስፍራ እጅግ ጥንታዊ ከመሆኑ የተነሳ ዳይኖሰሮች የነበሩ ሰዓት እንኳን የነበረ ነው። በዚህ ስፍራ ይኖሩ የነበሩ ሰዎች በአንድ ወቅት አንድ የሃይማኖት ስርዓትን የሚከተሉ ሰዎች ነበሩ። በሚያስደንቅ ሁኔታ ይህ ዋሻ እንዲያው ተራ የሆነ አለት ሳይሆን እንዴት እንደተሰሩ በፍጹም በማይታወቅ ሁኔታ ከአንድ አለት ብቻ የተፈለፈሉ ምትሃታዊ ክፍሎችን የያዙ ናቸው። በዚህም የተነሳ ይህ ዋሻ ምናልባትም ያልተገለጡ ምትሃታዊና ምስጥራዊ ስልቶችን እንደያዘ ይነገራል። በዚህ ዋሻ ውስጥ ግድግዳዎቹ በአስደናቂ ምስሎችና ምስጢራዊ ኮዶችን በያዙ ምልክቶች የተዋቡ ሲሆን በተጨማሪም በዚህ ስፍራ ይኖሩ የነበሩት አጂቪካስ የተባሉት ሰዎች ከመጥፋታቸው በፊት የሚጾሙበትና ራቆታቸውን የሚዞሩበት የአምልኮ ስርዓት እንደነበራቸው ይነገራል። በአጠቃላይ ይህ ዋሻ ብዙ ያልተገለጡና ያልተመለሱ ጥያቄዎችን የያዙ ምስጢራዊ ዋሻ ነው። አስራ አንደኛ ዘ ሂል ኦፍ ክሮስስ በሰሜናዊ ሉታንያ ዘ ሂል ኦፍ ክሮስስ የተባለ አስደናቂ ስፍራ ይገኛል። በዚህ ትንሽዬ ኮረብታ ላይ ቦታውን የሚሸፍኑ በሺዎች የሚቆጠሩ ምስሎችና ሃይማኖታዊ ምስሎች ይገኛሉ። በክፍለ ዘመናት መካከል ብዙ ታሪኮችና ጀግኖች በዚህ ስፍራ ያለፉ ሲሆን ይህም የስፍራውን ምስጢራዊነትና ግርማዊነት ሊጨምረው ችሏል። በቦታው የሚገኙ መስቀሎች ትክክለኛ የሆነ ቁጥር ባይታወቅም በ2006 ወደ 100000 የሚቆጠሩ መስቀሎች መኖራቸው ተዘግቧል። በቦታው የሚያብረቀርቁት ሮዘሪዎች ለስፍራው እጅግ ውብ የሆነ እይታን የፈጠሩ ሲሆን በተጨማሪም የተቀደሱት ምልክቶችና የፈረስ ምስሎች ቦታውን ልክ እንደ መንፈሳዊ ታሪክ የሚተርክ ስፍራ እንዲመስል አድርገውታል። ምንም እንኳን ይህንን ስፍራ ለማጥፋት የተለያዩ ሙከራዎች ቢደረጉም ነገር ግን ዘሂል ኦፍ ክሮሰስ እስከ እስከዛሬ ድረስ ዘመናትን ተሻግሮ ጥልቅ እምነት መገለጫ ሊሆን ይችላል። በዚህ ስፍራ የሚያርፉ ነፍሳት በዚህ የተቀደሰ ኮረብታ ይጠበቁ ይሆን? ይህም በብዙዎች ጭንቅላት ውስጥ የሚቀመጥ ጥያቄ ነው። አስረኛ የናክዛ ላይንስ። በደቡባዊ ፔሩ በሚገኘው ናክዛ በረሃ አንድ አስደናቂ የተፈጥሮ መስመሮች ይገኛሉ። እነዚህ የተፈጥሮ መስመሮች ለእይታ እጅጉን የሚያምሩ ሲሆን ከላይ ሲታዩም የወፎች የአሶችና፣ ሌሎችንም ውስብስብ ቅርጾችን የያዙ ናቸው። ስለዚህ ቦታ እጅግ የሚያስደንቀው ነገር እነዚህ መስመሮች ግልጽ ሆነው ሊታዩ የሚችሉት በአየር ላይ ሆነው ሲመለከቷቸው ብቻ መሆኑ ሲሆን ይህም የእነዚህ መስመሮች ቲዎሪ የበለጠ አስደናቂ እንዲሆን አድርጎታል። አንዳንዶች እነዚህ መስመሮች ከምድር ውጭ ካሉ አካላት ጋር የመነጋገሪያ መንገዶች እንደሆኑ ሲናገሩ፣ ሌሎችም የናክዛ ስልጣኔ ሰዎች ለሃይማኖታዊ ስርዓት እንደሚጠቀሙባቸው ይናገራሉ። ይሁን እንጂ የእነዚህን መስመሮች ትክክለኛ ምንነት የሚያውቅ አንድም የሰው ዘር የለም። እነዚህ የካርታ ምልክቶች ናቸው? ወይስ የጥንታዊ ፓይለቶች አቅጣጫ መጠቆሚያ? ምንም እንኳን እነዚህ መስመሮች ብዙ ሺህ ዓመታት ቢያሳልፉም አሁንም በዓለም ዙሪያ ያሉ ተመራማሪዎችን ቀልብ ሊስቡ የሚችሉ ስፍራዎች ናቸው። ዘጠነኛ የካልሃሪ የጠፋው ከተማ። በቦትስዋና፣ ናሚቢያ እና ደቡብ አፍሪካ ምድር ዙሪያ የሚገኘው በካልሃሪ በረሃ አሸዋ ስር ተቀብረው የሚገኘው ይህ ከተማ ከ19ኛው ክፍለ ዘመን ጀምሮ ውሉ የማይታወቅ ከተማ ሊሆን ችሏል። ካናዳዊ ተመራማሪ ጎፋሪኒ በካል ሃሪ በረሃ አንድ የተቀበረ ከተማን ማግኘቱን ያስታወቀ ሲሆን በዚህ ከተማ ውስጥም ምናልባትም መቃብር ወይንም መቅደስ ሊሆን የሚችል ግንቦችን እንዳገኘ ተናግሯል። ነገር ግን በሚያስገርም ሁኔታ የተናገረውን ነገር በሚያረጋግጥ ማስረጃ ባለማግኘታቸው ምክንያት ማንም የፋሪዜን ግኝት ሊቀበል የቻለ ሰው አልነበረም። በየአመቱም ብዙ ተመራማሪዎች ይህንን የጠፋ ከተማ ለማግኘት ብዙ ጥረት ቢያደርጉም ነገር ግን ከነዚህ ውስጥ አንድም በለስ የቀናው አልተገኘም። አንዳንዶች በዚህ በረሃ ውስጥ ያልተለመዱ የጥንት መርከቦችንና አላቶችን እንዳገኙ ይናገራሉ። አንዳንዶች ይህ ምርምር አንድን አለት ከተማ ነው በሚል በተሳሳተ መንገድ እየተካሄደ እንዳለ ቢያምኑም ነገር ግን ብዙዎች ይህንን ጠፋ የሚባለውን ከተማ በማግኘት በውስጡ ያለውን ሀብትና ቅርስ ለማየት ቋምጠዋል። ስምንተኛ ሮዝዌል የ1947 የበጋ ምሽት በኒው ሜክሲኮ ውስጥ የምትገኘው የሮዝዌል ከተማ በታሪክ ታላቁ የዩፎ ክስተት ሊፈጠር ችሏል። ብዙዎች እንደሚያምኑት በዚህ ምሽት ላይ አንድ የኤሊየነሮች መንኮራኩር በዚህ ከተማ ላይ የተከሰከሰ ሲሆን፣ ነገር ግን የአሜሪካ መንግስት ጉዳዩን ለማደባበስ ወዲያውኑ ስብርባዩን አንስቷል። ምንም እንኳን ኋላ ላይ የአሜሪካ መንግስት የተከሰከሰው ትንሽዬ ፓራሹት መሆኑን ቢናገርም፣ ነገር ግን ብዙዎች ዩፎዎች መሆናቸውን በእርግጠኝነት ይናገራሉ። ሮዝዌል የአሜሪካ ባህል ውስጥ በዚህ ክስተት የተነሳ ትልቅ ስፍራ ልትይዝ የቻለች ሲሆን በዚህም ክስተት ላይ የተሞረከዙ ብዙ መጽሐፎች፣ ፊልሞችና ዶክመንታሪዎች ተሰርተዋል። ሰባተኛ የኢስተር ደሴት ሐውልቶች በፓስፊክ ውቅያኖስ ተነጥላ የምትገኘው ኢስተር ደሴት በትልቁ ባህር ላይ በስፋት በሚገኘው የሞአዩ ሐውልት ምክንያት የዓለማችን አንዱ ምስጢራዊ ስፍራ ሊሆን ችሏል። ይህ በሳተ ገሞራ አማካኝነት የተቀረጸው ሀውልት 13 ጫማ ርዝመት ያለው ሲሆን ክብደቱም 14 ቶን ያክል ይመዝናል። ይህ ሀውልት ወደዚህ ስፍራ ሊመጣ የቻለው በወቅቱ የነበሩ ጥንታዊ ህዝቦች ገመዶችንና እንጨቶችን በመጠቀም ወደዚህ ስፍራ ስላጓጓዙት እንደሆነ ቢነገርም ነገር ግን እንዴት እንዳደረጉት የሚያብራራ አንድም ተጨባጭ መረጃ የለም። በተጨማሪም ሌላኛው ሚስጥር ሆኖ የቆየው መረጃ የእነዚህ ሀውልቶች አሰራር ሲሆን አባቶችን ለማክበር ይሁን አማልክትን ለማገልገል የሚታወቅ ነገር የለም። የተሰራበት ምክንያት ምንም ይሁን ምንም የሞአይ ሀውልቶች የዓለም ተመራማሪዎችና ጎብኚዎች እያስደነቁ ቆይተዋል። ስድስተኛ የክሪስታል ዋሻ። ከኒካ ተራራ ስር በሜክሲኮ የሚገኘው ይህ ስፍራ ልክ ከሳይንሳዊ ልቦለድ የወጣ ይመስል እጅግ አስደናቂ ገጽታን ይዟል። ይህ ስፍራ በሁለት እድለኛ ማዕድን አውጪዎች አማካኝነት የተገኘ ሲሆን ዋሻው 12 ሜትር በሚረዝሙ ክርስቲያሎች የተሸፈነ ነው። እነዚህ ክርስቲያሎች የረጅም ዓመት ሂደት ውጤት ሲሆን በዚህ የፈረስ ኮቴ ቅርጽ ባለው ዋሻ ውስጥም በሁሉም አቅጣጫ ተንሰራፍተዋል። እነዚህ ክርስቲያሎች ከሌላው ክርስቲያሎች በመለየት አስደናቂ ሊሆኑ የቻሉት በመጠናቸው ሲሆን በኒካ ተራራ ውስጥ ከሚገኙ ክርስቲያሎች ጋርም በፍጹም የሚመሳሰል መጠን የላቸውም። አምስተኛ ዴሪንኩዩ በታሪካዊ ቷ ቱርክ መሀል የዓለም ተመራማሪዎችን ለአመታት ያክል ግራ ያጋባ ስፍራ የሚገኝ ሲሆን ይህም ከመሬት በታች የሚገኘው ዴሪንኩዩ ከተማ ነው። ይህ ከመሬት በታች የሚገኝ ከተማ ውስብስብ ሆኖ በተሰራ ገጽታው ምክንያት በአንድ ወቅት ለሀገሪቱ ሕዝብ የአደጋ ጊዜ መሸሸጊያ ሆኖ ያገለግል ነበር። ተመራማሪዎች እንደገለጹት ከሆነ በዚህ ስፍራ ሰዎች ይኖሩ እንደነበረ የሚያሳዩ ኩሽናዎች፣ መታጠቢያ ቤቶች፣ ምግብ ቤቶች የወይን መጭመቂያዎች፣ ቤተክርስቲያናት፣ ትምህርት ቤቶችና መሳሪያዎች ተገኝተዋል። በተጨማሪም ይህ ስፍራ 20 ሺህ ሰዎችን መያዝ የሚችል ሲሆን ድሪንኩዩ ነዋሪዎች ከአሳዳጆቻቸው ጠፍተው በሰላም ሊኖሩበት የሚችሉት እያንዳንዱን ነገሮች ያሟላ ስፍራ ነበር። አራተኛ፣ ስኬሊንግ ሚካኤል በአንድ ውቅያኖስ ላይ ልክ እንደ ማማ ጫፍ ቀጥ ብሎ የወጣ ደሴትን አስቡ። ስኬሊንግ ሚካኤል ብዙ ጥንታዊ ምስጢራትንና የአይሪሽ ፈጠራዎችን የያዘ ስፍራ ነው። በመልአኩ ሚካኤል ስም የተሰየመው ይህ ስፍራ በስድስተኛው ክፍለ ዘመን ለክርስቲያን መነኮሳት የሚሆን ገዳም እንደነበር ይነገራል። ይህ ስፍራ 618 ደረጃዎች ያሉት በመሆኑ በመጨረሻም በውስጡ የነበሩት መነኮሳት ጥለው ሊወጡ ችለዋል። ወደዚህ ስፍራ ስትወጡ ልባችሁ ልትፈርጥ የደረሰች ቢመስላችሁም፣ ነገር ግን ጫፉ ላይ ስትሆኑ የሚሰማችሁ ስሜት ልክ የዓለምን ዙሪያ የምታዩ ያክል በመሆኑ ድካማችሁ መና እንዳልቀረ ይሰማችኋል። በተጨማሪም ይህ ስፍራ በብዙ አዋፋት የተዋበ በመሆኑ ምናልባትም የስታር ዋርስ አድናቂ ከሆናችሁ ይህ ቦታ ሊያመልጣችሁ አይገባም። ነገር ግን ትልቁና አነጋጋሪው ጥያቄ እንዴት ጥንታዊ መነኮሳት ይህንን ስፍራ ሊገነቡት ቻሉ የሚለው ሲሆን እስካሁን ይህንን ጥያቄ ሊመልስ የቻለ ሰው የለም። ሶስተኛ የገንዘብ ጉድጓድ በካናዳ የኖቫ ስኮቲያ ኮስት የሚገኘው ይህ የኦክ ደሴት ለሁለት ክፍለ ዘመናት ያክል በሺዎች የሚቆጠሩ አሳሾችን ቀልብ ሊሰርቅ ችሏል። ይህ የገንዘብ ጉድጓድ ተብሎ የሚጠራው ይህ ጥልቅ ጉድጓድ እንደ ካፒቴን ኪድ ወይም ሌሎች የጠፉ ስልጣኔዎችን ሀብቶችን እንደያዘ ይነገራል። ይሁን እንጂ አሳሾች የበለጠ ወደዚህ ጉድጓድ እየቆፈሩ በመጡ ቁጥር አንዳንድ ውስብስብ የሆኑ መሳሪያዎችንና ወጥመዶችን በማግኘታቸው አሰሳው ከባድ እንዲሆን አድርጎታል። ብዙ አሻሾች ታዲያ ይህንን ቦታ ለማሰስ በመሞከር ከፍተኛ ኪሳራ ውስጥ የወደቁ ሲሆን፣ ነገር ግን በዚህ ጉድጓድ ውስጥ ያለው ሀብት እስካሁን ድረስ እንደተደበቀ ይገኛል። ለምን ይሆን? ሁለተኛ ኢተርናል ፍሌም ፎልስ የአስደናቂ ስፍራ በኒውዮርክ የሚገኝ ሲሆን ይህንን ስፍራ በአንድ ጊዜ ውብና ግራ አጋቢ ሊያደርገው የቻለው ውሃና እሳት በአንድ ላይ ሆነው አስገራሚ እይታን በመፍጠራቸው ነው። ይህ ፏፏቴ ከሌሎች የውሃ አካላት በልዩነት የሚታወቅ ሲሆን እጅግ የሚያስገርመው ነገር እሳቱን የሚያቀጣጥል አንድን ምክንያት አለመኖሩ ነው። ምንም እንኳን የዚህ ስፍራ ነበልባል መነሻ ለማወቅ ብዙ ጥናቶች ቢደረጉም ነገር ግን ይህ እንደ ገሃነም እሳት የሚንበለበለው እሳት መነሻ ምክንያት እስካሁን ሊታወቅ አልቻለም። በአንዳንድ ሳይንቲስቶች የእሳቱ መነሻ ሊሆን የሚችሉ እንደ ሜቴንና ፕሮፔን ያሉ ጋዞች መኖራቸውን ቢያረጋግጡም ነገር ግን እነዚህም ጋዞች በምን ምክንያት ሊነሱ እንደቻሉ የሚታወቅ ነገር የለም። በዓለማችን ላይ የብዙዎች የጉብኝት መዳረሻ ከመሆኑ በተጨማሪ የስፍራ ሌሎች ሚስጥራት አዝሏል። ከእነዚህ ሳይንሳዊ ግኝቶች በተጨማሪም አንዳንዶች የእሳት ነበልባል ከስፍራው አቅራቢያ ከሚገኙ መናፍስትና ሌሎች አካላት ጋር ግንኙነት እንዳለው ይናገራሉ። አንደኛ ካኖ ክሪስትልስ ካኖ ክሪስቲልስ አፋቹን አስከፍቶ የሚያስቀራችው ተፈጥሯዊ ስፍራ ነው ፈሳሹ ቀስተ ደመና ወይም ባለ አምስት ቀለም ወንዝ በመባል የሚጠራው ይህ ስፍራ በቢጫ አረንጓዴ ሰማያዊ ጥቁርና ብሩህ ቀይ ቀለም የተዋበ ነው ይህ ወንዝ ይህንን አስገራሚ ቀለም ሊይዝ የቻለው በወንዙ ዳር በሚበቅለው ማካሬኒያ በተባለው እጽዋት ምክንያት ነው የዚህ እጽዋት ቀለም በፀሐይ ብርሃንና በውሃው መጠን የሚቀያየር ሲሆን ይህም በወንዙ ላይ ልዩና የሚለዋወጥ ቀለምን ይፈጥራል። እጅግ አስገራሚው ነገር ግን ይህ ቀለም መለዋወጥ በዓለም ላይ በብቸኝነት በካኖ ክሪስተልስ ላይ ብቻ የሚፈጠር መሆኑ ነው። ለምን? ምክንያቱም ካኖ ክሪስተልስ በዓለማችን ላይ ልዩ እጽዋትና እንስሳቶች የሚገኙበት መልክአ ምድር ላይ መኖሩ ነው። ስለ ዓለማችን ሀያ ውብ ምስጢራዊ ስፍራዎች ያዘጋጀንላችሁ መረጃ እነሆ በዚሁ ተጠናቀቀ። ከእነዚህ ስፍራዎች ውስጥ አንድ ቀን በጎበኛ ውት ብላችሁ የምታስቡትን ስፍራ በኮሜንት መስጫው ላይ ያሳውቁን። የዛሬውን ቪዲዮ እዚህ ላይ አበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።